ሰላም ጤና ስተልኝ፣ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሰኞ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎችም አልፋለሁ። መረጃን የሚያስቀድምላችሁ የትግራይ ክልል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የጠቅላይ ሚኒስትር አብይ አህመድን የኮሪደር ልማት ለመጎብኘት በኦሮሚያ ክልል ጅማ ከተማ ተገኝቷል። ጅማ ሲደርሱም በኦሮሚያ ክልል ብልጽግና አመራሮች እንደተለመደው ጋሻና ጦር፣ ጋቢ ደርቦለት ተቀብሎታል። በአዲስ አበባ ዙሪያ ከሦስት መቶ በላይ ሾፌሮች ታስረዋል። የትራፊክ ቅጣትን ተከትሎ ነው የታሰሩትም ተብሏል። በኢትዮጵያ ውስጥ የጤና ሐኪሞች የቀሰቀሱት ተቃውሞ ምንም እንኳን ወደ ህዝብ ውስጥ ገብቶ ባይቀሰቀስም ስጋት አለኝ ስል ኢዜማ ፓርቲ ገልጿል። የጤና ባለሙያዎቹ ጥያቄ የፖለቲካ ሳይሆን የመብት ጥያቄ ነው። ይህ ጉዳይ ህዝብን ከፍተኛ ዋጋ ያስከፍላል፣ መፍትሄ ማግኘት አለበት ብሏል። ጉዳዩ በሚመለከተው መንግስት ቀና ተስፋን እንደመስጠት መንግስት ስህተቱን አምነው የታሰሩትን በመፍታት መፍትሄ ማብጀት አለበት፣ አለበለዛ ወደ አስከፊ ጉዳይ ሊገባ ይችላል ብለዋል። ስጋቱንም ገልጿል። በሌላ መረጃ አንዳንድ በትግራይ ውስጥ የሚንቀሳቀሱት ተቃዋሚ ፓርቲዎች የፕሪቶሪያ ስምምነት ህዋት ሲኖር የሚኖር ህዋት ሲጠፋ የሚጠፋ አይደለም። የፕሪቶሪያ ስምምነት ህዋት ሲፈርስም የትግራይ ህዝብ ወክለው ነው፣ ህዋት ሲፈርምም የትግራይን ህዝብ ወክለው ነው እንጂ ብቻውን ራሱን ወክሎ አይደለም የፈረመ ሲሉ ገልጿል። ይሄ ማለት እንግዲህ ህዋታውን እኔ ካልቀጠልኩ የፕሪቶሪያው ስምምነት አይቀጥልም እኔ ስኖር ብቻ ነው የፕሪቶሪያው ስምምነት የሚኖረው የሚል ዛቻ ነው በአሁኑ ሰዓት እያሰማ የሚገኘው በክልሉ ውስጥ የሚንቀሳቀሱ ፓርቲዎች ደግሞ ህዋት ኖረ አልኖረም የፕሪቶሪያው ስምምነት የትግራይ ህዝብን ነው የሚመለከተው እንጂ ህዋትን አይመለከትም የሚል መልስ ነው። በአሁኑ ሰዓት እንግዲህ እየሰጡ የሚገኙ አድማጮቻችን፣ ተመልካቾቻችን፣ ስለዚህ ጊዜያዊ አስተዳደር አለ ህዋት ኖሬም አልኖሬም የፕሪቶሪያው ስምምነት ይኖራል ባይ ናቸው። እንዳጠቃላይ የፕሪቶሪያው ስምምነት የትግራይ ህዝብ ጉዳይ እንጂ የአንድ ፓርቲ አይደለምም ብሏል። ህዋት ለትግራይ ህዝብ እዳ እንጂ እድል አይደለም የሚሉት በርካቶች ይስማማሉ። ህዋት በህጋዊ ማንገድ ተመልሼ ፓርቲ የሆናለሁ ብሎ ስለማያስብ ያለውን ቀዳዳ ሁሉ ተጠቅሞ ለመዋጋት ይፈልጋል ያሉት ደግሞ በርካቶች በዚህ ይስማማሉ። እንግዲህ አድማጮቻችን ተመልካቾቻችን ህዋት በአሁኑ ሰዓት ይመቸኛል የሚላቸውን አማራጮችን ሁሉ እየተከተለ ይገኛል። ምክንያቱም እንደ ፓርቲ በፖለቲካ ብቻ አይደለም የሚንቀሳቀሰው ህዋት። የትጥቅ ትግል የሚያደርጉትንም አደራጅቶ በስሩ የሚንቀሳቀስ ነው። በአፈሙዝም በማስፈራራት ያለ ፓርቲ ነው። ይሄ ፓርቲ እንግዲህ አማራጮችን ሁሉ ይጠቀማል። አንደኛው አማራጭ ነገሮችን በፖለቲካና በሰላማዊ መንገድ ለማከናወን ይሞክራል። በዛ መንገድ የማይሳካለት ከሆነ ባሉት ታጣቂዎች ተጠቅሞ የማስፈራራት ስራዎችን ይሰራል ማለት ነው። ከዚህ በፊቱም በዚሁ ልክ ነው እንግዲህ ሰሜን እዝ ላይ እርምጃ በመውሰድ ቀጣይ ጊዜ ወደ አማራ ክልል እና አፋር ክልል ወረራ ያደረገው። በዚህ ወረራም እንግዲህ ያልገጠመው ነገር ገጥሞት እንደ ሀገር ህዝቡ ተሰልፎበት፣ ኤርትራም የራሷን የበኩሏን ድርሻ ተወጣ። በርካታ ክፍለ ጦሮችን አሰልፋ ህወሓትን ለመመታት ችሏል። ቢመታም እንግዲህ እሱም በርካታ ንብረቶችን አውድሟል። የትግራይ ህዝብም ለፈተና እንዲዳረጉ አድርጓቸዋል። በርካታ ወጣቶች አካለ ጎደሎ እንዲሆኑም አድርጓቸዋል። ጦርነቱ እንግዲህ በወቅቱ አስከፊ እንደነበርና ሁለት ዓመት የትግራይ ህዝብ በጨለማ ውስጥ እንደነበረ ሁላችንም የምናስታውስ ጉዳይ ነው። አሁንም ያሉትን ነገሮች በሰላማዊ መንገድ መፍታት ሲችሉ ያላቸውን ታጣቂ በመተማመን የፕሪቶሪያውን ስምምነት እንደመሳሪያ በመጠቀም ወደ ጦርነት ለመግባት ዝግጅት እያደረጉ ይገኛሉ። ይሄ ጦርነት ደግሞ በጣም የሚያስጠላውና ህዋትን ደጋፊ ያሳጣበት ዋናው ትልቁ ምክንያት ከአማራ ህዝብ ጋር ለመዋጋት የሚፈልግ መሆኑ ነው። እሱ በምስጥር አይናገር እንጂ የማንነት ጥያቄ የሚነሳባቸው ቦታዎች በሙሉ የአማራን ህዝብ ይመለከታል። እሱ ግን ከአማራ ህዝብ ጋር ይዋጋ አለው ከአማራ ህዝብ ጋር እንዲሆናለው እያለ አይደለም ዞሮ ዞሮ የአማራን ህዝብ ስም ሳያነሳ የማንነት ጥያቄ የሚነሳበትን የአማራን መሬት ለመውሰድ ነው ሙከራው። የአማራን መሬት ለመውሰድ ሲሞክር ደግሞ አማራው ዝም አይልም። ዞሮ ዞሮ ጦርነቱ ከአማራ ጋር ይሆናል ማለት ነው። ይሄ ነው የውሃት አካሄድ። ትላንትናም በዚሁ በማንነት ጥያቄ የሚነሳባቸው ቦታዎች ነው ከፍተኛ ቁጥር ያለው ወጣት ዋጋ የከፈለው ምንም ነገር ተስፋና ምንም ነገር ለህዝቡ ያመጣ አንድ ጨብጥ ነገር ሳይኖር አሁንም ድጋሜ ያንኑ ጦርነት ውስጥ ለመግባት ሙከራዎችን እያደረገ ይገኛል። ዞሮ ዞሮ ከፌዴራል መንግስት ጋርም መነካካቱ አይቀሬ ነው ማለት ነው። መነካካቱ አይቀሬ ነው። ምናልባት የአማራ ክልሉን ጦርነት እያዳመጠና ወይም የፌዴራል መንግስት መዳከም ወይም የአማራ ኃይሎችም መዳከማቸውን በመመልከት አንዱ የተዳከመው በኩል ሆኖ ጥቃት ለመሰንዘር እና ጥቃት ለመፈጸም በተለያዩ ቦታዎች ላይ ዝግጅቶች ይታያሉ። ምናልባት በትግራይ እንደ ከዚህ በፊቱ ወጣቱ በጦርነት ውስጥ በመግባት መግባትም አይፈልግም። ወጣቱም በጦርነት ውስጥ በመግባት ለህዋት መስዋዕትነት መክፈል የሚፈልግም አለ ብለን አናስብ የሚሉት በርካቶች ከዚ አካባቢ ሀሳብ አስተያየት እየሰጡ ይገኛሉ። ህዝቡም ቢሆን ጦርነት በቃን እያለ ይገኛል። በግልጽ ጦርነት በቃን እያለ ይገኛል። ባለፈው ጊዜ ስቴዲዮም ላይ የተረዱት እናቶች ዛሬ ወደ ጦርነት ገብቶ ለማልቀስ ይፈልጋሉ ብለን አናስብም። በወቅቱ ጦርነቱ ይሄን ሁሉ ወጣት ይበላል ብሎ ያሰበ የትግራይ እናት የለም። ነገር ግን በተግባር እነ ጌታቸው ረዳ እነ ዶክተር እነ ጀነራል ጻድቃን እነ ታደሰ ወረደ የተዋጉበትን እና ያዋጉበትን ወጣቱን ያስጨርሱበትን የድል ውጤት ዋንጫ ለመቀበል ወደ አራት ኪሎ ሲሄዱ የትግራይ እናቶች ደግሞ ስቴዲዮም በመገኘት የልጆቻቸውን ሬሳ የወደቁበትንና የሞቱበትን ቀን መርዶ እንዲረዱ ሬሳ ለመቀበል ነበር ወደ ትግራይ ስቴዲዮም የሄዱት። አድማጮቻችን፣ ተመልካቾቻችን መቀሌ ስቴዲዮም የሄዱት እናቶቹ ሬሳ ለመቀበል ነበር። እነ ጌታቸው ረዳ እነ ጀነራል ጻድቃን እነ ጀነራል ታደሰ ወረደ ግን ሽልማት ለመቀበል ነው። አንድነት ፓርክ አራት ኪሎ የሄዱ። ይሄም የሚደበቅ እውነት አይደለም፣ ሀቅና ሀቅ ነው። መሬት ላይ ያለው እውነታ ነው። አድማጮቻችን ተመልካቾቻችን በሌላ መረጃ በዛሬ ሁለት በኢትዮጵያ ሐኪሞች ስራ አቁመዋል። የግል ሐኪሞች በስተቀር እንግዲህ ሌሎች ስራ ማቆማቸውን የተሰማ አንዳንድ የግል ሐኪሞችም ኦሮፋ ነው ኦሮፋ በስተባቸዋል ተብሏል። መንግስት ሌላ ሐኪም እቀጥራለሁ የሚለውን ተስፋ ይዘው ከሆነ በዚህ ደሞዝ የሚሰራለት ሀኪም አይኖርም። ይሄንን አጋጣሚ ለመጠቀም ያሰባችሁት ሀኪሞችም ካላችሁ ጥንቃቄ አድርጉ ተብሏል። አንዳንድ የብልጽግና ደጋፊ ሀኪሞች እንዳሉ ይታወቃል። ሀኪሞቹን በማነጋገር ወጥ የሆነ ጥያቄ ነው እንግዲህ የቀረቡት። በዚሁ መሰረት ደረጃውን ጠብቆ እየሄደ ነው ብሏል። እንግዲህ በዚህ በኢትዮጵያ ሀኪሞች ማህበር እንቅስቃሴ ውስጥ ከዳር እስከ ዳር የጸዳ ነው ብሎ መናገር ባይቻልም ውስጡ ላይ ልዩ ጥቅም የሚከፈላቸው ልዩ ጥቅም ያላቸው የብልጽግና ደጋፊዎችም አሉ። ይሄንን ሰልፍ ለመጥለፍ ሞክሮ ነበር። አንዳንድ ቦታዎች ላይ ሰልፉም እንዳይሳካ የውስጥ ችግሮች ነበሩ። ሀኪሞች ግን ሁሉም የተማሩ ሁሉም የሚደማመጡ ሁሉም የሚግባቡ አንዱ አንዱን ማሸነፍ እና ማሸነፍ የሚችል ሆኖ ስለተገኘ ብቻ በፍጥነት ሁኔታውን በማስተካከል ዘመቻቸው እንዳይቋረጥ አድርጓል። ሀኪሞቹ ውስጥ ላይ ሁሉ ነገር የተሳካና አልጋ ባልጋ ሆኗል ማለት አይቻልም። ይሄንን ተቃውሞም ለማድረግ ብዙ ፈተና እንደገጠማቸው አንዳንድ ሀኪሞች ከውስጥ ይናገራሉ። ይሄንን ተመልክቶ ፖለቲከኛ ታዬ ደንዳ እንግዲህ ጸረ እውቀት መንግስት ሀኪሞችን ማስራብ ማቆም አለበት ብሏል። የሀኪሞችን ጥያቄ የፖለቲካ አጀንዳ አድርጎ መጭበርበር ለህዝብ አለማሰብ ነው ነው ያለው አቶ ታዬ የጸጥታን ኃይል ማስራብ ሀገሪቱ ጸጥታ አደጋ ላይ መጣል እና ስርዓት አልበኝነት ማስፈን ነው ብሏል። ታዬ ደንዳ መምህራንንም ማስራብ ቀጣዩ ትውልድ ማበላሸት ነው ብሏል። ታዬ ጉዳዩ እንግዲህ የመለከትና ጉዳዩ ይመለከተናል መደገፍ አለብን ብሏል ፖለቲከኛው ታዬ ደንዳ ታዬ ደንዳ እንግዲህ በበርካታ አነጋጋሪ ጉዳዮች ብቅ እያሉ መልእክት ያስተላልፋሉ። አሁንም ከሀክሞች ጎን መቆማቸው እና ጉዳዩ ይመለከተናል፣ ድምጻችን ለሀክሞች ማለታቸው ነው እየተሰማው አድማጮቻችን፣ ተመልካቾቻችን ወደ አማራ ክልል ስንሄድ እንግዲህ በአማራ ክልል ብልጽግና ቀደም ሲል ከአንድ ዓመት በፊት ተደናግጦ ነበር ከአንድ አመት በኋላ የሞትን እየቆሰልን የብልጽግና አመራር ጽናት የሚሉትን ማመራና አንዳንድ ጉዳዮችን ተግባራዊ በማድረግ እግር እንተክላለን እያሉ ተስፋ ለመቁረጥ መስዋዕትነትም እንደ ትልቅ ጀብት በመውሰድ እየወደቁም እየወደሙም እየቆሰሉም የቀጠሉበት ሁኔታ ነው ያለው። የብልጽግና አመራሮች በክልሉ ውስጥ መኖር ደግሞ ክልሉ ላይ ፋኖች የሚፈልጉትን ቦታ እንዳይቆጣጠሩ እና ብልጽግና ሙሉ ለሙሉ ክልሉ ለቆ እንዳይወጣ አድርጎታል። አሁንም በመቶ ሺህ የሚቆጠሩ ሚሊሻን አድማ ብተናን የማሰልጠን እድል ያገኙበትና የተለያዩ ቦታዎች ላይ አፈሳ እያደረጉ ይህንን ስልጠና እያይዞ የቀጠሉበት ሁኔታ ነው ያለው። ምናልባት የፋኖ ኃይሎቹ ይህንን ስልጠና ለማስቆም በተለያዩ ቦታዎች ላይ ይሄን አክል ታጣቂ በትነናል፣ ይሄን አክል ታጣቂ ከማሰልጠኛ አስቀርተናል የሚሉ መረጃዎች እየወጡ ይገኛሉ። እንደዛ ሆኖ ግን ጉዳዩ አጥጋቢ አይደለም ይመስለናል። ስልጠናው የቀጠለበት ሁኔታ ነው ያለው። በመከላከያ ውስጥም ብንሄድ ሁለት ዓመት የፈጀው ጦርነት እዛም እዚህም ኦሮሚያ ክልል ላይ ካለው ጦርነት ጋር ተዳምሮ አዳዲስ ከማሰልጠኛ የሚወጡ ወታደሮች ቢጨመሩም የኃይል መሳሳት እንደሚታይና አንደኛውን ሻለቃ ወደ አንደኛው ሻለቃ ላይ የመደረብ ስራዎች አስር የነበሩትን ወደ ስምንት የማጠጋጋት ስምንት የነበሩትን ወደ ስድስት የማጠጋጋት በመደረብ የማሸጋሸግ ስራዎችን እየሰሩ እንደሚገኙ ተገልጿል። ይሁን እንጂ እያንዳንዱ የሀገሪቱ ማሰልጠኛ አሁንም ሰራዊት እንደሚገኝበት መረጃዎች ይጠቁማሉ። እንደዛም ሆኖ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች የቀጠሉ መሆኑን ነው መረጃ ከአማራ ክልል እየወጣ የሚገኘው። በአማራ ክልል በምስራቅ ጎጃም ሲናን ወረዳ የተለያዩ ቦታዎች ላይ ውጊያ እንደነበር ተገልጿል። ፈንድቃ መሱቦ ላይ ውጊያ ነበርም ነው የተባለው። የጉዳት መጠን ባይታወቅም በአሰሳ ላይ የነበሩት ናቸው የተመቱት ተብሏል። ብጨና ከተማ አንድ ሚሊሻ ለመከላከያዎች እና ለአድማ ብተና የፋኖን እንቅስቃሴ እየተከታተለ መረጃ ሲያቀብል ነበር፣ በፋኖ እርምጃ ተወስዶበታል። ሸዋ ሮቢት ትላንትና አመሻሽ የመንግስት የመረጃና የስለላ ኃላፊ እንዲሁም የሚሊሻ ኃላፊ የነበረው መገደሉ ተሰምቷል። እንግዲህ ይሄም ለመከላከያዎች የፋኖን እንቅስቃሴ እያጠና ለአካባቢው መረጃ የሚያከፋፍል ግለሰብ በፋኖ እንደተሸኘ መረጃዎች ይጠቁማሉ። በጎንደር ዙሪያና በደንቢያ አገዛዙ ባደረገው ዘመቻ ከአምሳ በላይ አርሶአደሮች ላይ መሳሪያ ገፏል። አርሶአደሮቹ መሳሪያውን በራሳቸው ገንዘብ እንደገዙም ተናግሯል። በሌላ መረጃ ምዕራብ ወሎ ወረኢሉ ሽከፋ ሻክፋ ሻክፋ በተባለው ቦታ ድንገተኛ ጥቃት ተፈጽሟል። በዚህ ጥቃት የወረዳ የብልጽግና ኃላፊዎችን ጨምሮ በርካቶች መቁሰላቸው ተሰምቷል አቃስታ ሆስፒታል መግባታቸው የመረጃ ምንጮች መረጃን አድርሶናል። አድማጮቻችን፣ ተመልካቾቻችን እንግዲህ በእንደዚሁ አይነት ሁኔታ የተለያዩ የአማራ ክልል ከተሞች ውጊያዎች የቀጠሉበት ሁኔታ ነው ያለው። ብልጽግናዎቹ አንፃራዊ ሰላም መጥቷል እያሉ የተለያዩ ዶክመንተሪ ፊልሞችን ለሕዝብ እያሳዩ ወደ ገጠር አካባቢ በመግባት ስብሰባ ለማድረግ ሙከራዎችም ሲያደርጉ ነበር። እነዚህ ስብሰባዎችም ሳይሳኩ በፋኖ ተኩስ እየተበተኑ የሚገኙበት ሁኔታ ነው ያለው። ምናልባት ፋኖዎቹ አሁን በጀመሩት አካሄድ ብልጽግና አመራሮች ላይ የሚወስዱትን እርምጃ አጠናክሮ የሚቀጥሉ ከሆነ ወደነበረበት ቦታ የመለሳል የሚል ግምት አለ። ካልሆነ ግን ወደ ገጠር አካባቢ በመግባት የፋኖ ቀጠና እና የፋኖ አካባቢዎችን ከበባ ማድረግ ፋኖን ወደ በረሃ የማስገባቱ እንቅስቃሴ ተጠናክሮ የቀጠለበት ሁኔታ መኖሩንም ከውስጥ የሚወጡ መረጃ ምንጮች መረጃን እያደረሱ ይገኛሉ። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ ከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም አሉልኝ፣ ሰላም ሆኖልኝ።